የማንንም የዞረበት ሰው ቁጭ ብዬ አዳምጣለሁ እንዴ? ኔ እኔ ሲንግል ማም ስትሆን ልጆቿ ለልጆቿ ርስፔክት የምታደረግ እራሷን የምታከብር ሴት ነው። ሰማ ዞሮባት አለ፣ አታያትም እንዴ ሰክራ የዞረበት ፊት። አዎ ልጅቷ መተኛት ያስፈል መተኛት አለባት። የት እንዳለች የምታቀም ሰርጎ ገብ ነው። አሁን እንደዚህ አይነቱን የምለው ሰርጎ ገብ ነው።

እንደ ሄልፐር ምታዩት ከሆነ አንደኛው ድክመታችሁ ያነ ነው። ሴት ልጅ ስትለያይ ልጆች ካላት ልጆቿ ላይ ነው ፎከስ እና ስራዋ ላይ እንዴት መተዳደር እንዳለባት ፋይናንሻል ልጆቿ እንዴት ማደግ እንዳለባት ምናምን ነው እዛ ላይ ነው ፎከስ ማድረግ ያለባችሁ። ማሚ ልክቱ ላይ ቴንኪዩ ራሚ ማለ ሰላም ሰላም ማለት እንኳን አልቻልኩም። ባለ ሀብት እንኳን ሰላም ማለት አልቻልንም እኮ ባሌ ጥሎኝ ሄዷል። ቦይፍሬንዴ ኤክሴን አስታወስኩ እያላችሁ ቧትል ቧትል፣ ጠርሙስና ፔትሮል አረቂ እየለቀቃችሁ ፊታችሁ ብሩዝና ማዲያት የሚሆነው እኮ ከእዛ ነው። ልጆች እስረስ አይሆኑም። እስረስ የምታመጡት እራሳችሁ ናችሁ።

ቢካውዝ የግድ መስከር እኮ አይጠበቅብንም አንዳንድ ፊት ያስታውቃል ስትረስ እንዳያለ የበላሹ ይብቃሽ በቃሽ ትለኛለች እዚህ ኦን ኦፍ እንዳታደረጊ በቁርቁም ለማቀል ቁጭ እንዳልሽ እዙ እሷም የለችም ህይወቷ ላይ ተጃጅላለች ይሳቅ ህይወት እኮ ያጀዝባል ልጆቻ ለልጆቻችሁ ለልጆቻችሁ ኬር ካደረጋችሁ እራሳችሁን እስከምትሶ ቤት ውስጥም ሰው ኢንጆይ ያደርጋል መጠጥም በዚህ እድሜያችሁ እየወጣችሁ ጠርሙስ እየሰበራችሁ እየገባችሁ የአገር ብረት ሰባሪ ሁሉ ብረት እየሰበረ እኮ ነው የሚገባ። ሴቱ በዚህ ሰዓት እኔ እንዴት እንደሚወርድላቸው መጠጡ። እኔ እኮ ያቅለሸልሸኛል፣ ሻት ሲጠጣ ሰው ሳይ። አንደኛ ነገር ሪሌሽንሽፕ ሲፈርስ መጠጥ ሀልፕ አያደርግሽም። ለሴት ልጅ እስትረስሽን መሸወድ ያለብሽ በሌላ ነገር ነው፣ ራስሽን ካም በማድረግ ማሳጅሽን በመሄድ ቆንጆ ቆንጆ ምግብሽን እየበላሽ ሪላክስ በማድረግ ምናምን። የዛሬ ሶስት ዓመት ያየሽ የዛሬ አራት ዓመት ታይባለሽ። ራስሽን እስከጠበቅሽ ድረስ ጠርሙስ ብትሰብሪ የጣለሽ ወንድ እንኳን ራስሽን ስትጠብቂ ስለ አንቺ ማውራቱ አይቀርም። የሆነ ሰዓት ላይ ፈልጎሽ አይደለም። ለምን ቆመች ነው እከክ። አሁን ደግሞ እዚህ ጀዝባ ወሬ ታወራብኛለች። እኔ ረግጮ ተፍጮ የሄድኩትን ላይፍ አታውርብኝ። እኔ ሌላ ቦታ ነኝ። አሁን ደግሞ የጀዘቡ የጀዘቡ የሚያመጣብኝ አምላኬ። መጀመሪያ እኛ ስለሰውስ ከማውራታችን በፊት ስለ ራሳችን ነው ማሰቢያ ማወቅ ያለብን። እሬት ላይ ነኝ። ምን አይነት ላይፍ ነው እየኖር ካለት ዋስጎናው ነው። ስለ ራሳችሁ መጀመሪያ አውቁ። እኔ ስለማንምም ኢንቮልቭ አድርጌም አድቫይስም አልሰጥም። የእያንዳንዱ ሰው ሲችዌሽኑ የተለያየ ነው። ማንም ለማንም ኤክስፕሪንስ እስዊች መደራረግ አይችልም ጋይስ። አንዳንዱ አንድ ላይፍ ላይ መሮጥ ይችልበታል። አንዳንዱ ደግሞ አስር ዓመት ይዘፈዘፋል አንድ ላይፍ ላይ። እኔ ያላ ማይሰልፍ በዚህ ሰዓት ትቀድዳለች እንዴ? መጠጥ መቀጠል ባያረጋችሁ እየነገርኩሽ ነው። ሰው እናዳለው ብላችሁ ሰው ጋር መተኛ ተልፕ አያደረግም። ራስን ነው የሚያረክ። እስከ እስከጠበቅሽ ድረስ የፈለገው ወመኔ ብትኝ ምን የመሰለው ወንድ መጥበስ ትችያለሽ። ራስሽን ስጠበቅሽ ድረስ ክብርሽን። ክብር መጠበቅ ማለት ለእናንተ ምንድነው? ነው ክብር መሳደብ ወይ መዳነስ ክብር ማጣት አይደለም። ዋና ይትስታንድ እያንዳንዱ በየሄድሽበት እያዘ ሲያድርሽ ያንን ነው ርካሽ ነገር። እንደ መውለድ መሞት፣ መውለድን ስንት ሰው እንደሚፈልገው ታውቃላችሁ? ክርስቶስ እኔ ወለድና፣ እኔ በተለይ አሁን ላይ የሚያናደድ ልጆቼ በቃ ቢዚ ያደረጉኝ ልጆች በጣም ያስጨንቃሉ። ልጆች እንደዚህ ልጆች አይደሉም፣ እኛ ራሳችን ኮተታም ነን። ኮተታም ስለሆነ ነው፣ ኮተታም ስለሆነ ነው በልጆች ፎር ኤግዛምፕል የምንሰጠው። ጋይስ እንደ ልጆች እያለን እኛ ራሳችን በጣም ነው የምንጠብቀው። ልጆችን ፎር ኤግዛምፕል አታድርጉ። ልጆችን ለማግኘት ስንት ነገር እንደሚደክሙ ሰዎች ባወቃችሁ ልጆች ኑሯችሁ ደግሞ ለልጅ ቫሊዩም የሌላችሁ ስንት ሴቶች አላችሁ። ወንድ ስታሳድዱ እኔስ፣ ልጄ፣ ውበቴ፣ እኔ የምታሳዝኑኝ ጥሏችሁ የሄደ ወንድ ላይ ታይማችሁን ወይስ የምታደርጉ አንዳይ ለምን ታደርጋላችሁ? ሲገባሽ ገባሻል። የሆነ ሰዓት ላይ ወስት ዩር ታይም ታስሩኝ የማልፈልገውን ነገር እናትዬ አሁን አንቺ እንዳንቺ ብሆን እኔ ወስጄ ሻወሬን ወስድና ሊፕስቲኬን አስለቅቄ ጥርሴን ቦርሼ ፀጉሬን በስነ ስርዓት አስዤው ቢጃማይን ለብሼ ያ የተቀባሁትን ሜካፕ አስለቅቄ፣ አይ ዋናው ቴክ ረስት፣ ያን ነው የሚያስፈልግሽ። አሁን ሻሁን ላንቺ፣ ኢንስቴድ ኦፍ ለሰው የዞረበት አድቫይስ ከመስጠት ሄደሽ ቀዝቃዛ ሻወርሽን ወስድሽ ቆንጆ ምግብሽን በልተሽ ቴክ ረስት፣ ሂጅ ስሊፕ። ይሄ የዞረበት አድቫይስ ለሰው ከምሰጭል እንደ ሞርኒንግ አሁን እኮ አሜሪካን ቢባልም ስንት ሰዓት ነው? ኦልሞስት ሚድናይት ሊሆን ነው። በእኛ ሚድናይት ነው፣ በሌላ ቦታ ደግሞ ወይ ነው፣ አፍተር አወር ነው። እንደ ቆየች የመጣች በቃ፣ ጠዋቱን ብናይ ካዛብላንካ አካባቢ ነው ያደረችው። አስታወቃለች። የዞረበት ፊት እስትረስ ሞልቶታል። በቃ ምንድነው፣ እኔ አንዳንዴ ኦፍኮርስ ልጆች ሲኖሩ ምናምን እስትረስ ሊኖሩ ይችላል። ግን ልጆች አይደለም ስትረስ ነው፣ እኛ ራሳችን ነው ስትረስ ምናለን እራሳችን ፍራይኔ ምናምን አባባሉ አገባባ ምናምን በጣም አልተመቸችም። አመጣጧ እራሱ ኢነርጂዋ ዝም ብሎ ቡርሽት ቦምባስቲክ የሆነ አመጣጧ ባርዬ ሬ ፍቅር ዋዛ ቡርሽት ቦምባስቲክ ባንጎ ብር እኮ ነው ደግሞ የሚመጡብኝ መልዬ የቀለጠው መንደር እኮ አረገች ዛ መጠጣ ብሏል። አንድ እንኳን በልተን አሳ በልተን እንኳን አልወርድ ብሏል መልይ። አይ እኔ እንዴት እኮ እንደሚወርድላቸው ነው ሻቱ ታውቃለህ። ማን ከፈለው እኔ የእውነት ሻት ሲጠጣውን እንደሚሰቀጥጠኝ ታውቃለህ መልይ። ሲጀ ይሄ ብረታ ብረት አይሆንም ጎልድ ሌብል ብላክ ሌብል ፔትሮል ግሬድ ጁስ ቆንጆ ቆንጆ ምግብ መብላት ማይንድሽን ለሌላ ነገር መጋበዝ ጥሩ ጥሩ ነገር ቸስ ቸስ ማድረግ መድዬ ባካፕ መኒ ማስቀመጥ የሆነ ነገር ሲመጣ ፎከስ አባው ጀስት ስለራስሽ ነገር ጊዜ ገዳይ የሆነ ነገር ላይ ዶንት ዌስት ዩር ታይም ቤቢ እኛ ስንት ዓመት ተደቆስን እኮ ይህን ላይፍ አይ

እስኪ እኔ ከጋቢናው ነው ከፀጉሩ አይደለም። አንዳንድ ፊት ላቀማመጥ ይመጣል። ምረቡል ጋራ ፊት ሁሉ ነገር ስታይ ላይ ሰንሻይን ነው በቃ ያምራል። ሁሉ ነገር በቃ የት ገዛሹ የምትሉ ሰዎች ስንት አላረጉትም። እንዲህ ፀጉር ያረጉት የሉም እነጎፋንጉፌ እነ ጎፍጓፊት አላረጉትም። እነሱን አይደት እንዴት ስናያቸው ምንል በቃ ውበት ነው የተሰጠ ነው ወይ በቃ አይሆንም። ጋቢናችሁ እኮ አልኳችሁ በቃ ከመስቀያው ነው ከፀጉሩ አይደለም። ምን ፀጉሩን ሁሉ የሚያመርተው ቻይና ነው። ሌላ ማን አለ ስለ ፀጉር? ህንድ ናት የምትቆረጠው። ሌላ ምን አለ? መቼም ከአበሻ ተቆርጦ አይሸጥም ፀጉር። ጋቢና ያስፈልጋል። ምረውጣብኝ ና ውረድብኝ። ፊት እኔ ቤት የምትመጡ ጥቃቅና አነስተኛ ስለሆናችሁ ድሮ ቲቪ በሀምሳ ሳንቲም እየከፈልክ የገባ ነው የምትመጣብኝ። እኔ ነው ትልቅ ነገርን ያልጠይቃችሁ። እችን ነገር ለአካውንቱ ካወረዳችሁ በቂ ነው። ዛሴ አንዷን አንዷ አንድ ለእናንተም ሲሳይ ነው እርግብ። ከዛ ውጪ ሌላ ነገር አትንኩ። እኔ ነው የከፈልኩ ይላል። ሌላ ነገር አትንኩ፣ በቃ ከቻላችሁ ጎኗን ለማውረድ